አዶናይን እንደግፍ በተሰኘ ቪዲዮ ላይ በኮሜንት መስጫ ሳጥን ውስጥ በአብዛኛው ስለ አንድ ሰው ነው ያስተነከራችሁት፣ ስለ በሳይፉ ላይ ነው። እቺ ሰውዬ አዶናይ አዶናይ ትላለች ምን ፈልጋ ነው ካላችሁ፣ አዎ የፈለግኩት ነገር አለ። እሱም መሪ ስለማውጣት ነው፣ ኮሚኒቲ ሊደር ስለማውጣት። እችም እዚህ ሀገር መሪ ሊወጣ ሲል ተጽዕኖ ለመፍጠር ሲሞከር፣ ለበጎ ማለቴ ነው። ያው መሪን ወደታች እያልን የመግደል እና የማዳከም ታሪክ ነው ያለን። ይሄ ታሪክ ለአንዴና ለመጨረሻ ጊዜ እንዲያበቃ የአሁኑ ወጣቶች በዚህ ጠንክራችሁ መስራት አለባችሁ፣ እና ይህንም የምንለው እናንተ ለመደገፍ ነው። ዛሬ ነጭ ተለብሷል እና ስለ እርቅ ላውራ ነው። ባለፈው በሰራሁት አዶናይን እንደግፍ በተሰኘ ቪዲዮ ላይ በኮሜንት መስጫ ሳጥን ውስጥ በአብዛኛው ስለ አንድ ሰው ነው ያስተነከራችሁት ስለ በሰይፉ ላይ ነው። አዶናይም በራሱ ቻናል አቋሙ ገልጿል። አቋሙን አከብራለሁ። አዶናይ ራሱ የጀመረው መንገድ የእርቅና የመቻቻል የፍቅር መንገድ ነው። እናሳ ምን ይጠበስ ካላችሁ እርቅ ይደረግ እላችኋለሁ። ይህንን ሀሳብ አዶናይም ሆነ የአዶናይ ደጋፊዎች፣ ሰይፉም ሆነ የሰይፉ ደጋፊዎች ይህንን ሀሳብ እንድትቀበሉት ማጸናችኋለሁ። እርፍ ጨብጠን ወደ ኋላ ማረስ የለብን፣ ወደፊት እንጂ። የእንቅፋት ኮረቶችን እያነሳን ፍቅርን እያደራን መጓዝ ነው የሚበጀን። ኢየሱስ ክርስቶስ ራሱ በመስቀል ላይ ተቸንክሮ ሳለ እዛው መስቀሉ ላይ ሳለ ጌታ ሆይ የሚያደርጉትን አቁምና ይቅር በላቸው ነው ያ። እሱ እንዲህ ካለ እኛ ማነን የሚለው ጥያቄ ለሁላችሁ መልሱን እንደየፍጠጥራችሁ እኔ ግን ሰራዊት ፍቅሬ አገናኝ መኮንን ሆነህ አዶናይና ሰይፉን እንድታስታርቅ ይቅር እንድታባበር ይህንንም ደግሞ ውጤቱ ለወጣቱ እንድትገልጽ በአክብሮት ትጠይቃለሁ። ሰራዊት ፍቅሬን ለሽምግልና ለምን መረጥከው ብትሉኝ፣ በሱ አንድ ቆየት ባለ ኢንተርቪው ላይ ዘውትር አርብ አርብ እቢሮ ተሰጥኦና ሀሳብ ያላቸው ወጣቶችን እንደሚያነጋግር እንደሚደግፍ መግለጹን አስታውሳለሁ። አንድ የቲያትር ተማሪም ይህንኑ ተግባራዊ መሆኑን አረጋግጦልኛል። እኔም ለቴሌቪዥን ፕሮግራሜ ኢንተርቪው ባለኩት ወቅት ይህንኑ ገልጾልኛል። ለዛ ነው ለወጣቱ ደህና አመለካከት አለው ብዬ ስለማስብ ነው ለሽምግልና የመረጥኩት ነው። በነገራችን ላይ ይህንን በማድረጋችን ብቻ ሰይፉንና አዶናይን ይቅር እንዲባባሉ እንዲታረቁ በማድረጋችን ብቻ እንደ ሀገር ከፍተኛ ፋይዳ ይኖረዋል። ሀገር መሪዎች ከወረዳ እስከ ፌዴራል በመስሪያ ቤቶች አለቃና ምንዝር ተጣልተው እንደሆነ እንዲታረቁ፣ በመኖሪያ ቤት በቤተሰብ ባልና ሚስት ተጋጭተው ከሆነ እንዲታረቁ፣ ተለያይተውም ከሆነ እንደገና እንዲገናኙ፣ ልጆች በወላጆቻቸው እቅፍ ውስጥ እንዲያድጉ ቤተሰብ የኅብረተሰብ ተፈጥሯዊ መነሻነቱን ማስተንከር ደግሞ በጣም ያስፈልጋል። ቤተሰብ ላይ መስራት ሀገር ላይ መስራት ነው። ሀገር የምትመሰረተው በቤተሰብ ነውና፣ ጎረቤት ከጎረቤት ከተጣላም እድሮች ሚናቸውን በመወጣት እንዲያስታርቁ ለማድረግ ለዚህ ሁሉ ሞተር ቁልፉ ግን እናንተ በወጣቶች እጅ ነው ያለው። ሀገሪቷን የምትረከቡ እናንተ ናቸው። ሀገር ለመረከፍ ራሳችሁ ማብቃት ማዘጋጀት አለባችሁ። ለእናንተ ደህና ሁኔታ እንዲፈጠር ይሄ ኢንቫይሮንመንት እየተደላደለ ሊሄድ የግድ ነው። ሞተር ቁልፉ በእጃችሁ ነው። ይሄን እናርጉ። ይሄ እንዲሆን ይሄ የእርቅ ሀሳብ ለሚሊዮኖች እንዲደርስ በመጀመሪያ ፎሎ አርጉ ነው። በቢዝነስ መልኩ ካላያችሁብኝ ፎሎ አርጉ፣ ሼር በማድረግ ሚሊዮኖች ጋር እንዲደርስ አርጉ። ይህን በማድረጋችሁ የሚመጣውን ተአምራዊ ለውጥ ታዩታላችሁ። ሁነው ይምላችሁ። በተረፈ ለአዶናይ ለሰይፉና ለሰራዊት መልካም እድል እንዲገጥማቸው እመኛለሁ። ይኸው ነው። እግዚአብሔር ይስጥልኝ ሲው